በውስጥ በቃ እንደራረስም ምናምን ተባብሎ እኮ ተስማምተው በግሩፕ አውርተን ምናምን በሰላም ነው የተለያየ ነው። ከዚህ በኋላ አንሰዳደብም። እኛም እንዴት መሳቂያ ትሆናላችሁ ሶሻል ሚዲያ። ለኛ ድሮ የምንተዋወቅ ነን ምናምን ማለት ጥሩ ነገር ነበረን። ታስታውሳለህ? አይጂ ላይ በምን መልሰው እንደተነሱ ግን አላውቅም። ሆን ይሄ አይ ድጋሚ ሰዎች አሉ በመሀል። ገባሽ? መቅድዬ እዚጋ የሚያጋሉ ብዙ ሰዎች አሉ።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 ሊያ ደግሞ እስካሁን ቪዲዮ አልተለቀቀም። አሁን ላይ ከኔው ዮኒ ጋር ጸብ ነበርኩኝ፣ ከነ ጅጅ ከብዙ ሰው ጋር ጸበኛ ነበርኩ። እስካሁን ያልተለቀቀ ቪዲዮ አሁን ላይ ምን ተለቀቀ ነው። የነሱን እንግዲህ ጸቡን ማብረድ የሚፈልግ ሰው የለም። ገባ። የሆነ ሰው ጋር ቪዲዮ ነበር ቢታል እንዲላከል በቃ ተደርጎ- ወይ ይሞክራለሁ። ሊያ እምቢ አትለኝም፣ ቢታም እምቢ አትለኝም። ይሄ በቃ በጣም ያለው ጸብ ቢቆም ደስ ይላል። በጣም የሴቶች ጸብ አልቆማ። ሌላው መደበሪያ የሆኑ እንደ በመድኃኒዓለም ያለ የሌላ ሰው መደበሪያ። ሊያ ግን ለምረማ አታቆሚው? ማሬ ሊያለሽ ኬኳን እያወረ- እንትን እያለች ይሆናል። እኔ እስኪ አናግራታለሁ ደግሜ ቢታንም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

መማር በእውነት ምናምን ብዬ እኔ እንትን ነኝ። የሆነ እውነትን ስናገር እንደምታውቀው ድንፍት ብዬ እናገራለሁ። እውነት ነው ብዬ ያመንኩትን ከአንተ ጋር ራሱ የሆን ይከራከር የለ ለምን እንደዚህ ታናግርኛለች ትለኝ የለ እውነት ከሆነ የሆነ አይደለም እንደዚህ እኮ ነው ብዬ ጮክ ብዬ ስናገር የሆነ አንደርስታንድ እንዳያደርጉኝ እና ከመማርም ጋር መጀመሪያ አወራን። መቅዲም እንደዚህ ግሩፕ አድርጋ ኧረ በፍጹም እሺ ምናምን ብዬ ዝም ብዬ ተቀምጬ ባለበት ሰዓት አሁንም ድጋሜ ሌሊቱን ሙሉ ከዛች ቋቋት ያማሩ ጊት ጋር እሷ እየሳቀች እሷ ቤት አስገብታ ስለ እኔ ልጅ ስለ ራሴ ምናምን ታስራለች። እንግዲህ ፈትቻለሁ ብዬ ማለት ነው። እንግዲህ ሰዎች የማይረዱት ይህን ነው። እኔ አንተ አንተ ጋር ወይ እናቴ እሺ፣ ውሰጂ ውሰጂ ውሰጂ። ታይ ታይ፣ በቃ ቆይ ቆይ፣ ኳ ቆይ ስጭ፣ ለአንዴ ይቅርታ ቆይ፣ ችግር የለም አይ፣ ሁለቱም እህቶቻችን ናቸው። በመሀል ልባካችሁ፣ ሌሎቻችሁ እንደው እግዚአብሔር የሚወደውን አደርጉ ባትችሉ ብትተው ይሻላል። ይታረቁ በቃ እንደ በቃ ይታረቁ። ይህን የማትፈልገው ማናት? ጂጂ ናት። እግዚአብሔር እኔ ጸሎት እሺ ቢል እግዚአብሔር የእንትናን ይላልም ግን አይመስለኝ። እውነት ተናገር ካላችሁኝ ለብዙ ዘመን ማቃት ሴት ናት ጂጂ፣ ግን የምትቀየር ሴት እንዳልሆነች ተረድቻል። በምንም ነገር ላይ የምትመጣበት መንገድ ነው ከዛም እንደዛ ተብላችሁ አውርተን ምናምን ጨርሼ ማለት ነው። ሌሊቱን ሙሉ ሲሰደብ አደርኩ፣ ቁጭ ብላ ማለት ነው። እንግዲህ በቃ ተፋተናል ብለናል አይደል? ይቅርታ ይቅርታ። በነመማርም በጣም የሚገርም ነገር ተሌላም ሰው ይሄ ታ አወራን አይደል? እንዴ አብረን እኮ በቃ አውራን ጨረስን። ዝም ብዬ ባለበት ሰዓት አሁን እነሱ ሊያ እንደዚህ ምናምን ይላሉ። እኔ የሆነ ወሬ ሳወራ ፎቶ ይለጠፍና ይሰደባሉ። ወይ ሊያ አለች ይባላል። እንደዚህ የሚያያይዙት ደግሞ አሉ፣ ያያይዟቸዋል የዛን ቀን ግን ለሊቱ ሙሉ ቁጭ ብላች አሮጊቷ ስትሰድበኝ ነበረ እኔንም። ከዛም አዎ፣ እንደዚህ ነው ለካ። ስለዚህ ነው ቱርክ ምት ኦኬ። እንደዚህ እየተባልክ ገባ። አልናገራትም፣ ግን የሚሰድባትን ቁጭ አድርጌ ላሰድባት አይነት ጨዋታ ማለት ነው። እኔ እኒያል በግ አደለውም እንደዚህ አይነት ጨዋታ። ከዛም በኋላ እንደዛ ስትሰማ መልስ ስትሰጥ ደግሞ ተሳደብክ ትባላለህ። አሁን ለምሳሌ እኔ እውነት ለመናገር እኔ እስኪ በውስጥ ያወሯቸው ተጣሉ ከሚባሉ ሰዎች ጋር እንስደባቸው እንድንበላቸው ስደዋቸው ብዬ ካንደበቴ ወጥቶ ከሆነ እኔ ልፈር። ከማንም ጋር ፍሬንድ ሲሆን እኔ ማንንም ተሳደቡን ብዬ አለልም። ግን አንተ ሊያናድድ እንደሚችሉልኝ አውቃለሁ። ከአንተ ጋ ጋር የተጣላው ሰው ገብቼ አንተ ጋር ወራለሁ ያናዳቸዋል። መርዝ ስለሆነች ነው። እና ታዲያ እኔ ምን መቅረብ አልችልም? ሰው ከሰዎች ጋር መግባባት አልችልም። እንጂ ተሳድቤም አይደለም። ሲቀጥል ደግሞ ዮንዬ ችግር የለውም። እኔ አሁን ነገርኩ ዶላር ነኝ። በቃ ዶላር ስለሆንኩኝ ይጠቀሙበት የኔ ስምነገር ሌቾ እሱን አስተሳሰብ አውጭ እንደ በፈጣ እኔ ትቼዋለሁ እኮ ኔ እንደ ዮንዬ እኔ ቁጭ ብዬ ኢሾ አርጌ ሰጥቻ አውርቻ አላውቅም እኮ። እነሱ ናቸው እኮ ኢሾ አርገው ስለ እኔ የሚያወሩት። እኔ ግን ሰርጀሪ ስል እኛ ነው የተናገረችው ይሏል። እሺ ማንን ነው እያልሻለሽው? ሰርጀሪ ስትይ ሁሉንም ሰርጀሪ የሚሰሩትን በአጠቃላይ እሱ ቢቀርስ ለምን እንደሚቀረው ማለት ነው። ይሄ ነው እኮ ነው የማያግባባኝ። ለአንድ ስል ስለ ሰርጀሪ ማውራት አላቆምም። አይ ለሆነ ሰው ነው አሁን ለምሳሌ ሌላውንም አሁን ከዚህ በርድ ማለት ነው። ሌላ ያሰራ ሲመጣ ይሄ ሰው ሰርጀሪ ብለሽ የዛን ሰው ስም ተተሽ ቢሆን አሪፍ ነው። እንደዛ እኮ ነው የምናወራው እኮ፣ ወሬው እኮ እንደዛ ነው። እንግዲህ በሰርጀሪ እያበዳችሁ ይኸው ብዬሽ ስጀምር እሪ ይላሉ። እሪ፣ ቤተሰብ ምን ትላላችሁ? ብሽ መቅድዬ እንደው ሰው ወድሽ